ስማ አለይኩም ወረህመቱላሂ ወበረካቱ። ዛሬ ጁማ ነው እና የሴተ ላጤ ህይወት ሀብሎ ሊጀምር ዛሬ ምን ምናሟላ ሆኝ ወይ ኢትዮጵያ ላይ ገበያ ሄዳችሁ የሆነ ነገር ገዝታችሁ ሰው ከሌላችሁ ትራንስፖርት እና ሄዳችሁ ሀገርን እስከምትለምዶ በጣም ነው የሚያስጠላው በጣም እና አሁን እኔ ጉሊት ሂጄ ምን ምን ገዛሁ? አሁኑ መጀመሪያ ከዚህ ልጀምር። ይሄ አሁን ስልት ነው። ይሄ አሁን ማከፋፈያ ነው። እዚህ ሀገር ደግሞ በጣም የሚያስጠላው ነገር ማከፋፈያዎች ኳሊቲ አይደሉም። ሁለተኛ ደግሞ ከአረብ ሀገር ላይ ከአረብ ሀገር ስትመጡ ይህ ባለ ሁለቱን ብትይዙ የተወሰኑ ቤቶች እንጂ ትንሄጣቸውን ባለ ሶስቱ ብዙ የለም። ያው እኔ የቆየ የድሮ ቤት ስለሆነ ይሁን አዳቅ ይሄን አሁን ሻምስት ገዛሁኝ። ከዛ ደግሞ ቡና በጣም ወዳለሁ። እዚህ ሀገር የሰራ ሜት ጀበና ነው እና በጣም እንደ ፋሽን የሚጠቀሙት እኔ ደግሞ ቡና ስለምወድ ጀበናዬ ቤቴ ማፍላት ምናምን ቡና ማፈላላት እወዳለሁ። ይሄ እኮ ርካሽ ነው፣ በጣም ርካሽ ነው። አረብ ሀገር ነው ውድ። ይሄ አምስት መቶ ብር ገዛሁኝ እዚህ ማለት ነው። ከዛ ደግሞ ግዴታ ምንድ ነው ያስፈልጋል፣ መክተፊያ ያስፈልጋል አ እዚህ ደግሞ መክተፊያ ሶስት መቶ ብር አቡካምሳ ማለት ነው። ለአምስት ብሩ እዚህ ሶስት መቶ ብር ግን ይሄም አሪፍ ነው። አቡካምሳኳ ብንሄድ በአንድ ብር ሲባዛ ስንት ነው? ወላሂ ከዛ እቃ ሰብስቦ ከመምጣት እዚህ ያው ብራችንን እንደ እዚህ በሺህ ምናምን በመቶ ቤት ሲቆጥሩ እንደነግጣለን እንጂ እዚህ ይሻላል። ከዛ ደግሞ ወይኔ ቆረጠኝ ምን ተንገዛሁን ቢላ ይሄን ቢላዋ ከዛ ይዛችሁ ብትመጡ ዘህ አንድ ለሐረብ ሀገር አለ አርፋር ቢላዋ፣ ይሄን አሁን አምስት መቶ ብር። ከዛ ደግሞ እቺ ሻሂ ማፊያ፣ ወይኔ እጄ ተላጠሽ ቆረጠኝ፣ ያው እጄ ተላጠ። እጃችን ደግሞ እዚህ ሀገር ወይኔ ቢላዋው ነው የቆረጠኝ አለ እንዳይዘጋብኝ። እቺ ቢላዋ እማነስ ሻሂ ማፊያ ቤት ሊያዝ አይደል? ይሄ ደግሞ እኮ የቅቤ ነው የቅቤ መያዣ። እቺ እቺ ስንት እንደሆነች ልንገራችሁ። ስንት ነው ያለኝ? በጣም ሳብር ይሄ ደግሞ ሺህ ሁለት መቶ ብር። ይሄ ቆርቆሮ እንዲያ እንዲያ ምርት ነው። አሁን ወደ ምን እንገባለን መሰላችሁ? ወደ አስቤዛ አሁን ይሄ ለእኔ በቂ አይደለም። አንድ ፓስታ 115 ብር ነው። አንድ ፓስታውን 115 ብር ይቺንም ገዛው። ምሳዬን የምበላው ቁርስ አልበላሁም ግን እስካሁን ድረስ ገዛ ደግሞ ላሳያችሁ። ይሄ እዚህ ሀገር እኮ በጣም ርካሽ ነው። ይሄ ሰባ ብር ላስቀምጠው፣ ስለሆነ አይበላሽም ከዛ ደግሞ ሎሚ አሁን ደግሞ አምሳ ብር የገዛሁትን ስለሆነ ያሳያችሁ ሆነ አሳዝኖኝ ነው ነው እኔ ልጁ አሳዝኖኝ ነው ነው። ውጭ ላይ ፀሐይ ላይ ስለሚሰራ ለዴ ምን አይነት የተመታ ነው፣ ምንም የምትመሳስል ሎሚ ነው የሰጠኝ። እችን ነው አሁን አምሳ ብር። ያው ህይወትን አብቃቅተን መኖር ነው። እቺ አምሳ ብር ነጭ ሽንኩርት እቺ ቃሪያ፣ ቃሪያም ደሞ አሁን ይሄ ኪሎ ሰባ ብር ስንት ሀባ እንደው ልንገራቸው። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት፣ ወላይ ስምንት ሀባ ሰባ ብር አንዱ አስር ብር ነው በሉኝ። ከዛ ደግሞ እቺ አምሳ ብር እቺ አምሳ ብር ፋሶሊያ አለ ፋሶሊያ። ማምሳፈር ህይወት እንደዚህ ነው ይላችኋለሁ። ነገሮችን ብቻ እዚህ ሀገር ላይ ስንመጣ ራሳችንን አሳምነን ቀለል አድርገን ካልኖርን በቃ ልክ እንደመጣን በወር በአስራ አምስት ቀን ወደዚያው ሀገር ነው መሄድ የምንፈልገው። ሁለተኛ ደረጃ ደግሞ እዚህ ሀገር ላይ እንደመጣን ሁሉም ፈላጊያችን ብዙ ነው እና ቤተሰብ ይወደናል፣ ምናምን ግን ትንሽ ከቆየ በኋላ ብራችንን እስከምንጨርስ ነው እንጂ ማንም ዘወር ብሎ የሚያይን የለም። አሁንም ሁለተኛ ሶስተኛ ያንኑ ስደት እንመርጣለን ማለት ነው። ስለዚህ ያ ሳይሆን በፊት እኛ ለራሳችን በቃ ጠንካራ ሆነን ገንዘብ ላይ ሴቭ ማድረግ አለብን። እኔ ለራሴ ሰው እመክራለሁ እንጂ በጣም ጎበዝ አይደለሁም፣ ገንዘብ መያዝ ላይ ግን። ቢሆንም ደግሞ ከአንዱ አንዱ ሊማርበት ይችላል። አባልቶ እሚርቅ ዘመድ ነው ያለው፣ በአጠቃላይ እዛ ሀገር ላይ ማለት ነው። ከዛ ጁማ ስለሆነ ቡና የላ ፈላ ነው። ቤቴን ገና አላስተካከልኩም። አሁን እዚህ ድጋፍ ይመጣልኛል፣ የሌላ ጊዜ ደግሞ ቤቴን አሳያቸዋለሁኝ። እስካሁን በቃ እዚህ ድረስ ይበቃና